አስር ፎቅ ቢኖር ብድር ከለመድ አትተው፣ በገንዘብ ብቻ እንጂ በጭንቅላት አይሰራም ብሎ ያመነ ሰው ወደ ብድር ይሮጥ። ግማሽ ሚሊዮን የደረሳችሁ ሰዎች ወይም አጠቃላይ ይህንን ያሳካችሁ ሰዎች ወይም ላሳኩት ወይም ላሳካችሁ ሞራል ስጡልኝ። አይሰማም? አይሰማ ማይከ እዚቺ ጋር ያ የሚያውቀው ቢዝነስማን ማርሽ ቀይሯል። ያልገባው ደግሞ በበፊቱ እየነዳ ነው። ይህ ትራዲሽናል ወይም የዘለማድ ስራ ላይ እየተጣደ ነጋዴ፣ አምራች፣ አርሶአደር፣ ፖለቲከኛ ግራ የገባው አሁን ማለት ነው። ይችን ማርሽ መቀየር ተስኖት ነው። ለሰማውም ላልሰማውም በየቀን እንግዳ ነው ይሄ በመቶ ብር ጀምሮ በሁለት ዓመት አራት ሚሊዮን ማድረስ ይቻላል ብላ ትጀምራለች። አቶ በላይ ይላል አቶ በላይ የኢንቨስትመንት እና የገንዘብ ባህሪን አላወክም ልበል፣ ብድርን እንዴት ትቃወማለህ? ጥያቄ ቁጥር ሁለት ውጭ አገር ሆኜ ስልጠና በደንብ እየተከታተልኩ ነው። መረጃም ልኬ መልስ አልተሰጠኝም። በቅርብ ወደ ሀገሬ መለሳለሁ። በእናንተ ቢዝነስ ሞዴል እንዴት መሳተፍ እችላለሁ? ይላል። ጥያቄ ቁጥር ሶስት የአራዳ ቋንቋ ጀለስ ይላል ጀለስ በዚህ የኑሮ ውድነት ህዝብን አጃጅል ተብለህ ከመንግስት ተልካ ነው ወይስ አላማ ምንድን ነው? እንኳን በአንድ መቶ ሺህ ብር በሚሊየን ምን ይሰራል? እውነት ሳቷሽ በደንብ አብራራልኝ ነው ወይስ ያንተ ሌላ ኢትዮጵያ አለች? ይህ ይላል ጥያቄ ቁጥር አራት እንስሳት በማድለብ ወይም በማርባት የተሰማራን በየወሩ ማሳወቅ አይከብድም ወይ? ለመውለድ አምስት ወርና ከዛ በላይ ያስፈልጋል እዚህ ላይ ማብራሪያ ቢሰጥ ጥያቄ ቁጥር ስድስት ሰላማችሁ በያላችሁበት ይብዛ አቶ በላይ ከተቀመጠው የካፒታል መጠን በላይ ብጀምር አዲስ አበባ ከተማ ውስጥ በእናንተ በኩል አቅራቢዎችን ታገናኙንኛላችሁ ወይ በተለይም የግብርና ውጤቶችን ይላል ጥያቄ ቁጥር ሰባት ባስመዘግብ ነው የካፒታል ልክ አብቃቅተን የተለያዩ ስራዎችን መስራት ይቻላል። እሽ ጥያቄ ቁጥር ስምንት ለሰልጣኞች አከፋፋዮችን አቅራቢዎችንና አምራቾችን በቀላሉ ለማስተዋወቅ ቢቻል፣ ምሳሌ የህንፃ መሳሪያ አቅራቢዎች፣ የተለያዩ አልባሳት አቅራቢዎች፣ ጫማ፣ ቦንዳ ቦታ አለማወቅ እየተቸገርን ስለሆነ። ጥያቄ ቁጥር ዘጠኝ አቶ በላይ ሰዎች ተቀጥረው ለአምስት ዓመት ብቻ መስራት አለባቸው የምትለው አስበው ነው ወይስ ሌላ ተልኮ አለ? ያገለገልኩበትን ጡረታ ልታሳጣኝ ነው? የሚሊየነሮች መንገድ